እንግዲህ ለመላው የኢትዮጵያ ሕዝብ መናገር የምንፈልገው እንችላለን። እኛ ኢትዮጵያውያን ማሰብ እንችላለን። ያለንን እውቀት፣ ጉልበት፣ ሪሶርስ ማሰባሰብ እንችላለን። መደጋገፍ እንችላለን። አብረን መቆም እንችላለን። ያሰብነውን ለማሳካት መትጋት እንችላለን። ብዙዎች ቢያናንቁትም እኛ ሰብሰብ ብለን ተጋግዘን አብረን መቆም በመቻላችን አስደማሚ ውጤት ልናመጣ እንችላለን። ዛሬ በስንዴ ያየነውን ውጤት በብዙ ዘርፍ መድገም እንችላለን። ፎርሙላው አንድ ነው። ፎርሙላው ማሰብ፣ ያለን እውቀት፣ ያለን ጉልበት፣ ያለን አቅም ሰብሰብ ማድረግ፣ በጋራ መትጋት፣ ለአንድ ራይ መቆም ከቻል በብዙ ዘርፎች የተሳካ ስራ ልንሰራ እንደምንችል በቂ ማመላከሻ ነው። ዛሬ የምናየው ነገር ብዙ ጊዜ ሰዎች ስንዴ ስንዴ ሲባል ግራ ይጋባሉ። እኛ ደጋግመን እንደ ኢንትሪ ፖይንት፣ እንደ መጀመሪያ ስራችን ስንዴ ያልንበት ዋናው ምክንያት ስንዴ ስንዴ አይደለም፣ ስንዴ ብስኩት ነው፣ ስንዴ ዳቦ ነው፣ ስንዴ ሞኮሮኒ ነው፣ ስንዴ ቆሎ ነው፣ ቅንጬ ነው፣ ለብዙ ምግብነት መዋል የሚችል ነገር ነው። እኛ ባለን ጥናት ከአስራ ሁለት አይነት በላይ የምግብ አይነቶች ከስንዴ ውስጥ ይወጣሉ። ኢትዮጵያውያን ደግሞ ወይ መኮሮኒ ይበላሉ፣ ወይ ዳቦ ይበላሉ፣ ወይ ፓስታ ይበላሉ፣ ወይ ብስኩት ይበላሉ። በዚህ ምክንያት በአንድም ይሁን በሌላ መንገድ ባላቸው ማድ ላይ ከሚቀርቡ ምግቦች ውስጥ ቀላል የማይባል ድርሻ የሚይዝ ስለሆነ ነው ስንዴ እንደ ኢንትሪ ፖይንት የተወሰደው እንጂ በቡናም በጣም የሚገርም ነገር ነው ያሉ ዛሬ ኢትዮጵያ ከአምናው አምና ከለቀም ነው ቡና ከግማሽ ቢሊዮን ዶላር በላይ በብዙ ይበልጣል፣ በላይ ኤክስፖርት ማድረግ የሚያስችል የቡና አቅም ኢትዮጵያ ውስጥ አለ። ያልወጣ የቡና የኤክስፖርት ማድረግ አቅም ብቻ ሳይሆን ምርት የምንሰበሰብበት አቅም በከፍተኛ ደረጃ አድጓል። ነገር ግን ስንዴን ከቡናም ከማንጎም ከአቮካዶም ከፓፓያም ለየት ባለመንገድ እንደ መነሻ አድርገን የተነሳ ነው። በማዳችን ላይ ከምናያቸው ምግቦች ውስጥ በአንድም ይሁን በሌላ የሚታይ ስለሆነ ነው። ሁለተኛው ሀሳብ ስንዴ ወይም በምግብ ራስን መቻል ያልንበት ዋናው ምክንያት እርዳታ እንደ አንቲፔን ነው፣ እንደ ማደንዘዣ መድኃኒት ነው። ሲያመን ለጊዜው ማስታገሻ የሚሆን ነገር ነው። የማስታገሻ መድኃኒቶች ባህሪ መጥፎ ነገር በተደጋጋሚ ስንወስዳቸው አዲክትድ መሆናችን አንድ ሰው ራሱን አሞት በየጊዜው አድቪል የሚወስድ ከሆነ ከአድቪል ጋር ለማመድና ልክ እንደ ሲጋራ ሱስ ይሆንበታል። ማስታገሻዎች አዲክትድ ከሆኑ በኋላ ያንን ሰው ከተለማም ከተለማመዳቸው በኋላ እግር ተወርች የሚያስሩና የሚያስቀምጡ ጉዳዮች ናቸው። በርካታ ወጣቶቻችን ለጥናት ብለው እንደዋዛ ጫት ይጀምራሉ። እንደዋዛ ሲጋራ ይጀምራሉ። እንደዋዛ የጀመሩት ጫትና ሲጋራ በእድገታቸው በጉዟቸው ውስጥ እንቅፋት እየሆነ እግር ተወርች እያሰረ ወደ ራእያቸው እንዳይደርሱ ወደ ሙላት እንዳያድጉ ያግዳቸዋል እና አደንዛዥ ማስታገሻ ነው። ከአደንዛዥ እንጽ እጽ ለይተን የማናይበት ዋናው ምክንያት የልምምድ ጉዳይ ነው። ቀስ ቀስ ቀስ እያለ ዛሬ ማስታገሻ የሆነው ነገ አደንዛዥ እፅ ይሆናል። ማስታገሻው ለጊዜ ያለብንን ፔን ያለብንን ስቃይ መቋቋም ተስኖን የጀመርነው አንቲፔን የዘላለም ልምምድ ይሆናል። ስቃዩን መቋቋም ይበልጥ የተሻለ ይሆናል። ምን ማለት ነው? ይሄ በእርዳታ ዘላቂ ጥቅም፣ ዘላቂ ለውጥ፣ ዘላቂ እድገት ያመጣ አንድም ሀገር የለም። በእርዳታ ዘላቂ ጥገኝነት ብቻ ነው ያለው። ዘላቂ ጥገኝነት ማለት ፓራሳይት መሆን ማለት ነው። ራስን ችሎ አለመቆም ማለት ነው። ጨክነን ሰብሰብ ብለን መስራት ብንችልና ከእንደዚህ አይነት ጉዳይ ራሳችንና ህዝባችንን ነጻ ብናወጣ፣ አሁን ባለው ሁኔታ ሉዓላዊነት ከምግብ ተለይቶ አይታይም። በምግብ ራስን መቻል ማለት የአንድን ሀገር ሉዓላዊነት ማረጋገጥ መቻል ማለት ነው። ልጆቻችን ወንድሞቻችን የሀገር ክብር ተነካ ብለው ህይወታቸውን ሲሰጡ፣ የቀረም ብዙዎቻችን ላባችንን ሰጥተን ተክተን ሰርተን ሉዓላዊነት ማስከበሪያ ከሆነ ዋናው መንገድ አንዱ በምግብ ራስን መቻል መከወን አይሳነንም። እየሆነ ያለው ይህ ነው። ይህም በጣም አስፈላጊ ነገር ነው። ሌሎቹ የሚያግዙ ነገራት በተደጋጋሚ የጠየቅናቸው አሁን እርቦናል። ለአንድ ጊዜ የሚሆን ማድ ከምታቀርቡልን፣ ለአንድ ጊዜ የሚሆን ምግብ ከምትሰጡን፣ ለአንድ ጊዜ የሚሆን አሳ ከምትሰጡን፣ አሳውን እንዴት ማጥመድ እንደምንችል አሳዩን። አንዴ አሳውን እንዴት ማጥመድ እንደምንችል ብታስተምሩን ራሳችንን መመገብ ብቻ ሳይሆን ሌሎች መመገብ እንችላለን። በየጊዜው ግን የተጠበሰ አሳ፣ አንዳንዴ የደረቀ አንዳንዴ የተበላሸ ማዳችን ላይ ማስቀመጥ ለጊዜው ሕይወታችን ያቆይ እንደሆነ እንጂ በዘላቂነት ራሳችን እንድንችል አያደርገን። ኢትዮጵያን ማገዝ የሚፈልግ ኢትዮጵያ የሚሆን ከኢትዮጵያ ውጭ ያለ ሀገር እንዴት አምርተን በልተን ጠግበን ሽጠን ማካፈል እንደምንችል የሚያግዘን መሆን አለበት። ከዚህ አንጻር የኢትዮጵያ እርዳታ ሲነሳ የሚነሳው ቁጥር ያስደነግጣል። ለኢትዮጵያ ይህን ያክል ቢሊየን ዶላር ረዳን ነው የሚባለው። በእርግጥ ኦዲት አናደረገውም። ይህን ገንዘብ ስም ነው የሚጠራው። ከሚጠራው ገንዘብ አስር ፐርሰንቷን አምስት ፐርሰንቷን ለሁለት ዓመት በማዳበሪያ በማሽን በፓምፕ ቢያግዙን ለመቶ ዓመታት አመታት ራሳችንን መመገብ የምንችል አገር ነን ልንሰራ እንችላለን። በየአመቱ ቢሊየን እስከመጥራት ከሱ ትንሿን ማምረት የሚያስችል ስራ ላይ ማዋል ይጠቅማል። እንግዲህ ኢትዮጵያ እንደ ሌላ ሀገር አይደለም። በጣም ሰፊ መሬት አለው። እንደሰማችሁት በክረምት 13 ሚሊዮን ሄክታር ነው ያረስነው፣ 20 ሚሊዮን እናደርሰው እንችላለን። በጣም ሰፊ ቦታ አለን። ሰፊ የሆነ የሰው ኃይል ጉልበት አለን። ከእርሻ ጋር ልምምድ አለን። እርሻን ከጀመሩ ምናልባት አልባት አገራት መጀመሪያዎቹ ውስጥ አንድ ሁለት ውስጥ ከተጠሩ አንዷ ኢትዮጵያ ናት። ልምምድ አለን። መሬት አለን። ጉልበት አለን። አስደማሚ የሆነ የከርሰ ምድር ውሃ አለን። የሰርፌስ ውሃ አለን። የዝናብ ውሃ በጣም ሰፊ ነው። እንደምታዩት ይሄንን ኢንፑት ጨምረን ማሽን ጨምረን መስራት ከቻን ራሳችን መመገብ ሳይሆን ሌሎች መስረፍ እንችላለን እና የሚያግዙን እንዴት አሳውን እንደምናጠምድ ማገዝ ነው ለኛ የሚበጀን እንጂ በየጊዜው የተጠበሰ አሳ ቢቀርብልን የእኛን ችግር በዘላቂነት አይፈታው እና አሁን እያየን ያለነው ነገር ኢትዮጵያ ከጨከነች ከወሰነች፣ ራሷን ለመመገብ የማትቸገር ሀገር መሆኗን አመላካች ውጤት ነው። ግሌ ኢትዮጵያውያን ያለኝ መልእክት በአገራችን አዛውንት ሸምገል ያለ ሰው ሲለምን ሆዳችን ይራራል፣ ለሽማግሌ ደክሟል አቅመ ደካማ ስለሆነ ቢታገዝ እንላለን። ወይም ወላጅ አልባ ሕፃን ብናይና ቢለምን መርዳት ያጓጓል ያሳዝናል፣ ምክንያቱም ሕፃን ነውና። ወጣት አፍላ ጉልበት ያለው ሰው ቢለምን ግን ያበሳጫል። ይሄ ኢትዮጵያውያን የሁላችንም ከሞላ ጎደል የሁላችንም እሳቤ ነው። አሁን እየሆነ ያለው ይሄ ነው። ኢትዮጵያ እንደ ሀገር ወጣት ሀገር ናት። እንደ ሀገር ኢትዮጵያ ምትለምናቸው ሀገራት እንደ ሀገር የሸመገሉ ሀገራት ናቸው። እኛ ወጣት ኢትዮጵያውያን እንደ ሕዝብ ወጣት የሆን ሕዝቦች እንዴት ከሸመገሉ ሕዝቦች መጦር ከሚገባቸው ሕዝቦች እንለምናለን? ጥያቄው አንድ አንድ ያለውን እሳቤ ሰፋ አድርገን ማየት ነው። ኢትዮጵያን ስንዴ የሚረዱ ሀገራት አያቶቻችን የሚሆኑ ቢያንስ ቢያንስ አባቶቻችን የሚሆኑ በእድሜያቸው እኛ የምንለምናቸው ህዝቦች ደግሞ ልጆቻቸው የምንሆን ወጣቶች ነው። ወጣት ሲለምን አያምርበትም። ወጣት ህዝብ፣ ወጣት አድሚኒስትሬሽን፣ ቪዥን ያለው መንግስት ያለበት ሀገር መለመን አያምርበትም። ልመና እጅግ ጸያፍ ነገር ነው። ኢትዮጵያውያን እንደምንም ተባብረን በግራ በቀኝ ከሚከፋፍልን ሀሳብ ሰብሰብ ብለን በጋራ ቆመን ራሳችንን መቻል ብንችል ብዙ ጉዳዮቻችን ይፈታሉ። ልመና ይታክታል፣ ልመና ያስጠላል። ፊት ማየት ከባድ ነገር ነው እንደ ሀገር። የሰው ፊት እያየን እየለመነ ደግሞ ክብር የለም። እንደ ሀገር እየለመነ ደግሞ ነጻነት፣ ለዋላዊነት የሚባል ነገር ይነሳ አይችልም። ሀገሩን የሚወድ ነጻነቱን የሚወድ የሚወድ የሚወድና ወጣት መሆኑን የሚያምን ኢትዮጵያዊ የማያግባቡን ጉዳዮች ቢኖሩ እንኳ በነሱ እየተነጋገም በዚህ በናሽናል ኢንትረስት ጉዳይ ሀገርን እንደ ሀገር በሚያቆም ጉዳይ በጋራ ሆኖ ከልመና ነጻ መሆን በእጅጉ አስፈላጊ ነገር ነው። ይህንን ካደረግን ብዙ ጉዳዮቻችን ይፈታሉ። ከዚሁ ጋር ተያይዞ ሊፈታ የሚገባው ነገር ገጠር አራሽ፣ አርሶ አደር አራሽ፣ ከተሜው ሸማች፣ ከተሜው ተመጋቢ። ይሄም አደገኛ ፋሽን ነው፣ ኦልድ ፋሽን ነው። ገጠር ሰፋ ያለ ቦታ ስላለው ስንዴ ያርሳል። ከተማ አነስ ያለ ቦታ ስላለው ከብት ያረባና ወተት ይሸጣል። ማንጎ፣ አቡካዶ ያረባል። ሰላጣ፣ ቆስጣ በጓሮ በቨርቲካል በጀመረው መንገድ ያመርታል። ከተማው ሰላጣና ቆስጣ ይሸጣል። ገጠሩ ስንዴ ይሸጣል። ከተማው ወተት ይሸጣል። ገጠሩ ስንዴ ይሸጣል። እንዲህ እየተቀያየር ነው የምንኖረው እንጂ አንዱ አምራች አንዱ ሸማች ከሆነም እንደ ሀገር የተሟላ በምግብ ራስን መቻል ሊረጋገጥ አይችልም። ሁላችን አምራች ነን። አንዳንዶቻችን ማሽን እናመርታለን። አንዳንዶቻችን ስንዴ እናመርታለን። አንዳንዶቻችን ወተት እናመርታለን። እሱን እንቀያየራለን። እሱን በመቀያየር ላይፋችንን እናቀላለን። ከመራብ ከመለመን ከመታረዝ ነጻ እንወጣለን። እንግዲህ እኛ እንደ ሀገር ያለን ተስፋ ስንዴን ካሳካን ሌላ በርከት ያሉ ኢኒሼቲቮች አሉ። እንደ መንግስት እነሱን በመጀመር በሚቀጥሉት አራት ዓመታት ይሄንን ተርም ስንጨርስ፣ ይሄ በምርጫ በዴሞክራሲያዊ ምርጫ ያገኘነውን ተርም ስንጨርስ ኢትዮጵያ ውስጥ ስንዴ፣ ኢትዮጵያ ውስጥ ወተት፣ ኢትዮጵያ ውስጥ ማር፣ ኢትዮጵያ ውስጥ ስጋ፣ ኢትዮጵያ ውስጥ እንቁላል፣ ኢትዮጵያ ውስጥ ዶሮ ኢሹ ማይሆንበት ሰው ሰርቶ ገንዘብ ካገኘ በኋላ ገዝቶ መመገብ የሚችልበትን አውድ መፍጠር እንፈልጋለን። ያለን ጊዜ በጣም አጭር ነው። ይሄ መንግስት ያለው ማክሲመም አራት ዓመት ያልሞላ ጊዜ ነው። እንደ ከዚህ ቀደሙ እድሜ ልክ የሚባል ነገር የለም። በተርም ነው፣ በዲሞክራሲያዊ ምርጫ ነው። ቃል በገባ ነው መሰረት ደሊቨር ማናረግ ከሆነ የብልጽግና መሰረት ማንጠል ከሆነ የኢትዮጵያ ሕዝብ አይሸከመንም ሊሸከመንም አይገባም። ያን የሚያምን እያንዳንዱ ካድሬ፣ እያንዳንዱ አስተዳዳሪ ማመን ያለበት ስንት ስብሰባ አካሄድኩ በሚለው አይደለም። ምን ያህል ኩንታል ስንዴ ያመረትክ፣ ምን ያህል ማሳ አረስክ፣ ምን ያህል ፍሩትስ በአንተ ካባቢ ተመረቱ፣ መመዘኛው መሆን ያለበት ይሄ ነው። አምራች እንዲመረት አስቻይ የሆነ አመራር በየቦታው ከፈጠርን እናመርታለን መመዘኛው ሲሆናል እድገት ይረጋገጣል። እንደ ከዚህ ቀደሙ አስር ቀን ሰብስቤ ያለው ሀያ ቀን ሰብስቤ ያለው ጉንጫ አልፋ ወሬ አውርቻለሁ በሚል መመዘኛ ግን ሀገርን ለማን አንችልም። ይሄ ዞን ከዛኛው ዞን፣ ይሄ ክልል ከዛኛው ክልል የሚወዳደርበት ምን ያክል ስንዴ፣ ምን ያክል ቡና፣ ምን ያክል አቮካዶ አመረትክ በሚለው መሆን አለበት። እኛም መመዘን ያለብን በዚሁ አግባብ ነው። ማወቅ ያለባቸው ያለባችሁ ነገር ኢትዮጵያ ዘንድሮ በዓለም አቀፍ ደረጃ የተቋቋመችው ጫና የተቋቋመችው ግፍ የተሞላበት ጫና ምስጢር አንድ መሆንና የአገርን ጉልበት አቅም ማንቀሳቀስ ይቻላል በሚል ጽኑ እምነት ነው ለብዙዎች ምስጢር እንዴት ቻላችሁት ነው የመቻላችን ምስጢር ፈጣሪያችንና ህዝባችን ነው በፈጣሪ ታምነን ህዝባችን አስተባብረን ከሰራን የማናሸንፈው ጠላት የማንሻገረው ገደል የማን ወጣው ተራራ አይኖርም። ኢትዮጵያውያን ግድየላችሁም፣ ቀልባችን ሰብሰብ አድርገን በዘር በሃይማኖት በፖለቲካ አመለካከት ባልባሌ ወሬ በፌክ ኒውስ መባላቱን ትተን በማንግባባቸው ጉዳዮች እየተከራከርን እየተወያየን ነገር ግን በሚያግባባ ናሽናል ኢንትረስት ጉዳይ በሀገራዊ ጉዳይ አብረን መቆም ብንችል ኢትዮጵያና ረሃብ ኢትዮጵያና እርዳታ የሚለያዩበት ጊዜ አጭር ይሆናል። ስንዴ ኤክስፖርት እናደርጋለን፣ የቡና ኤክስፖርት እንጨምራለን፣ ግብዓቶች የምናመርትበት መንገድ እንሰራለን። ምግብና ኢትዮጵያ እንደተለመደው የጥጋብ አገር እናደርጋታለን። ለአፍሪካ ምሳሌ እንሆናለን፣ ለብዙ አፍሪካ ሀገራት ኤክስፖርት እናደርጋለን። ይሄንን ለማድረግ በጋራ መቆም እጅግ አስፈላጊ ነው። ይህን በማድረግ የተገኘው ውጤት መልቲፕላይ ማድረግ ነው። መኩራት አያስፈልግም። እንደ ስኬት ማየት እና ድልብ ማውራትቻውን አያስፈልግም። ገና ብዙ ጥረት ይጠበቅብናል። ይሄን አርቨስት እያደረግን ነው። እዛኛው ማሳ ደግሞ እናርሳለን። እዚህ እዚ አርቨስት እናደርጋለን፣ እዛ እናርሳ፣ እዛ እንዘራለን። በዚህ ፍሪኬንሲ ውስጥ በዚህ በማይቋረጥ ክሎክ በማይቋረጥ የስራ ሂደት ውስጥ ኢትዮጵያ ያሰበችውን ታሳካለች፣ ብልጽግናዋም ይረጋገጣል። ይሄን አለም እየተገነዘበ ነው። ኢትዮጵያውያን የተገነዘቡ ነው። እኛ እየተገነዘብን ነው። እኛ ወጣት ኢትዮጵያውያን ልመና ይብቃን ልመና ከኛ አያምርም። ባይሆን እስካሁን የረዱንን ሰዎች እንደውለታ አቆጥረን የምንረዳበትን ዘመን እንዲመጣልን ተግተን ስራ ማለት እፈልጋለሁ። እጅግ በጣም ደስ የሚል ነገር ነው። ይኸው እንዲቀጥል ነው እንግዲህ ሕልማችንና ፍላጎታችን።